እንዴት ናችሁ? ጆን ይባላል። ገና አንድ ሺህ ፎሎር ያለው ስትሪመር ነው። ከኛ ካሱም ሙቮት ያደርጋል ማለት ነው። ደግሞ ጆማን ነው አስራ ስድስት ሺህ ፎሎር ያለው ስትሪመር ነው። እሱም ከሌካ ሙቮት ያደርጋል። ለስትሪም ብለን ሙቮት ልናደርግ ነው ማለት ነው። ይሄ ደግሞ የኔ ዮድ ይባላል። አስራ ስድስት ሺህ ፎሎር ያለኝ ስትሪመር ነኝ እኔ ሙቮት አደርጋለሁ ማለት ነው። ለምወት የሚሆን ቆንጆ ቤት እየፈለገ እኮ እኛውን ከቤት ገና አበራ ገና ጥሩ እንደምናገኝ ተስፋ አረጋለሁ። እናገኝ ይመስላል ፈጣሪ ለብሎክ ብዬ በታክሲ መምጣት ነው። ረሻ እስከ መጨረሻ ደርሰናል ደርሰናል፣ እና ደላላው እየጠበቀን ነው እና እሱ እያወራሁ ነው፣ በስልክ ማለት ነው። እስኪመጣ ጥሩ ቤት እናገኛለን ብዬ ተስፋ አድርጋለን። እንደሚሄደኝ አላውቅም ብቻ፣ አርቆኝ ሄደ እና እና እናያለን።

ይሄ ክፍል በጣም ጠባብ ነውና፣ ላይክ ሴት አባ አስቀምጠን ማህል ነው። ኦኬ እዚህ ውጭ አለ ምናምን ትንሽ ጠበበ። አስረኛ ፎቅ ድጋሚ እየወረድኩ ነው። መሪያው ቤት አሉንም ስ አስረኛ ፎቅ ነበር የወጣ ነው ግን ትንሽ ጠበበ። ሴት አፕናን አስቀምጠን ለመግባት ምንም ነው። ሁለተኛ ቤት ብናይ እየሄድን ነው። ሁለተኛው ቤት አራተኛ ፎቅ እየወጣ ነው። ከዛ ደግሞ አስራ ሁለተኛ ፎቅ ላይ ይመጣለን። መድሃኒያለምን ቤት እንዳፈልጉ ወይ ፈልገው ይስጣችሁ እና እስኪ ደህና ቤት እናገኛለን ነበር።

ኦኬ፣ ይሄኛው በጣም ለእኛ የሚሆን ቤት ነው። በጣም ስላችሁ በጣም ማለት ነው። እዚህ ካሽን ተቤት አለ

ሰፊ ነው፣ ደስ ይላል። እዚህ ያለ አንድ ክፍል። ከዛ ይሄ ማስተር ቤድሩም ነው፣ ትንሽ እያለች ማስተር ቤድሩም ነው። እዚህ ከባቢ አለው ምናምን። ወደዚህ ስትመጡ ደግሞ ማስተር ቤድሩም ሽት ቤት አለ

ወገኔ ቤት የደበረኝ ትንሽ እዚህ ጋር

እንዴት አድርገን እዚህ ውስጥ ስትሪም እንደምናደርግ በጣም ላውድ ነኝ እና

ችግር የለውም ወይፈ እያናገሩ ነው ብቻ ግን አረ እንደዚህ እናድርገው፣ ወይስ ፊቴ ነው የሚያስጠላው? ብቻ ግን አግኝተናል እና ማታ አዲስ አበባ መታወቂያ እኔ ብቻ

እንግዲህ በአስራ ስምንት አመታችን እንደምታዩት ሙቫውት ልናደርግ ነው ማለት ነው። እዚህ ጋር ሻንጣችን አዘጋጅተናል። ቤታችን አዲሱ ቤት እስክደርስ ድረስ ያለውን ነገር አሳያቸው ያለው ይመቻችሁ ባረግ ምናምን ይህን ይዘን ነው የምንሄደው። መኪናው ወደኋላ ነው ወደፊት ነው የሚሄደው። የግራ ድጋች ነበር። እዚህ ግን ያው ዞሮ ዞሮ ደርሰን ቁልፍ የለም። ቁልፋችን መቶ። ያው እዚህ ጸዳ ነው ምናምን ከዛ አስተካከሉ። ፋይናሊ ሴታባችን ይህ ይመስላል ማለት ነው። ከዚህ በኋላ የሚገራር ምስትሪሞች እዚህ ቤት ውስጥ ጠብቁ። ይመቻችሁ።